ባለፉት ሶስት ወራት ውስጥ ትልቁና ዋነኛው እንዲሁም ቁልፉ የመንግስት አጀንዳ ሆኖ ያለው የገበያ ማረጋጋትና የኑሮ ውድነትን ለማቃለል በተለየ እቅድ እና በተለየ ትኩረት እየተሰራ ቆይቶ ነው ያለው። በአብዛኛው የህዝባችን ጥያቄም ከዚያ አኳያ ያሉትን ችግሮች ስላሉ እነሱን ለመፍታት በተደራጀ እና በተቀናጀ መንገድ ብዙ ባለድርሻዎችን ባሳተፈ መንገድ ስራውን ለመተግበር ተሞክሯል። በተለይ ክልሎች፣ ከተማ አስተዳደሮች፣ የፌዴራል ተቋማት እንዲሁም ደግሞ ሌሎች ባለድርሻ አካላት ነጋዴዎች ጨምሮ ሸማቹ፣ አምራቹን ሁሉም ባሳተፈ መንገድ የኑሮ ውድነትን ለማቃለል የህብረተሰቡንም ጫናና ሸክም ለመቀነስ አጠቃላይ ደግሞ ከአቅርቦትም ከዋጋም አኳያ የተረጋጋ የግብይት ሁኔታ ለመፍጠር ብዙ ስራዎች ተሰርተዋል። በዚህም ውጤት ተገኝቷል። እነዚህ ውጤቶች የመጡት አጠቃላይ መንግስት ጥብቅ የሆነ የኢኮኖሚ ሪፎርም ፖሊሲዎችን በመተግበሩና የቁጥጥርና ክትትል ስራዎቻችን እንዲሁም የእርምጃ አካሄዶቻችንን በተለየ መንገድ በመምራት እንዲሁም አጠቃላይ የገበያ መሰረተ ልማቶችን በማስፋፋትና በመፈጸም የተሻለ ውጤት የተሻለ መረጋጋት መፍጠር ተችሏል። ባሳለፍናቸው ሶስት ወራትን ብቻ ሳይሆን ባለፉት ሶስት ወራት ውስጥ የነበሩ በዓላትን በተመለከተም የተረጋጋ የበዓል ሁኔታ እንዲኖርና ህብረተሰቡ አቅርቦቱ የምርት አቅርቦቱ የግብርናም የኢንዱስትሪ ምርቶችም እና አጠቃላይ አትክልትና ፍራፍሬ የሰብል ምርት ሌሎችም ኮሞዲቲዎች እንዲቀርቡ በብዛትም በመጠንም በጥራትም እንዲቀርቡ ገበያ ውስጥ እንዲኖሩ በየግብይት ማዕከላት እንዲገኙ ከማድረግ አኳያ ብዙ የልማት ፕሮግራሞች ተይዘው እነዛ ኢኒሽቲቭዎች ወደ ተግባር በማዋል በከተማም ግብርና እንዲሁም ደግሞ በሌማት ትሩፋት እንቅስቃሴዎቻችን እጅግ በጣም አመርቂ ስራዎች ተሰርተዋል። አጠቃላይ በዚህ ሶስት ወራቶች ውስጥ የተሰበሰበው ምርት ብናይ በተለይ ወደ ገበያ የገባው ከ241 ሚሊዮን ኩንታል በላይ አጠቃላይ የሰብል ምርትም እንዲሁም ደግሞ ሆርቲካልቸር አትክልትና ፍራፍሬን ጨምሮ ወደ ገበያው ገብቶ ነው ያለው። በተለይ የሰብል ምርት ብቻ ለይተን ብንወስ ወደ 74 ሚሊዮን ኩንታል የሚሆን ምርት ወደ ገበያ በመግባቱ የገበያውን ክፍተት በተወሰነ መልኩ ማርካት የቻለበትና ማረጋጋት የቻለበት እና ከፍተኛ አስተዋጽኦም ያበረከተ መሆኑን ማየት ተችሏል። በሌላ በኩል የገበያ መሰረተ ልማቶችን በማስፋፋት በተለይ የቅዳሜና እሁድ ገበያዎችን በማበረካከት በፊት የነበሩትንም እንዲሁም አዲስ በዚህ ሩብ ዓመት ውስጥ የተጨመሩትን በሰፊው ለመስራት ተሞክሯል። ከዚህ አኳያ ወደ 1638 የሚሆኑ የቅዳሜና እሁድ ገበያዎች በአግባቡ እንዲሰሩ በማድረግ አምራቹና ሸማቹን ባጠረ መንገድ ባጠረ ሰንሰለት እንዲገናኙ በማድረግ እዚህ ውስጥ የዋጋ ቅናሽ በተለይ ከ10 ፐርሰንት እስከ 35 ፐርሰንት ቅናሽ እንዲኖረው ማህበረሰቡ በተለይ ደግሞ ዝቅተኛ ገቢ ያለው ማህበረሰብ ክፍልና ቋሚ ገቢ ያለው ማህበረሰብ ክፍል ከነዚህ ቅዳሜና እሁድ ገበያዎች መገልገል እንዲችል ለማድረግ ተሞክሯል። እዚህ ውስጥ ሸማቾች በሰፊው ሸማች ማህበራት፣ ዩኒየኖች፣ ህብረት ስራዎች በሰፊው እንዲሳተፉ እነሱንም በማገዝ መንግስትም ሰፊ የፋይናንስ አቅርቦት በማድረግ የተሽከርካሪ ድጋፍ በማድረግ የተለያዩ የፋይናንስ አቅርቦቶችን በመፍጠር እነሱ ደግሞ እነዚህ የቅዳሜና ገበያዎች ላይ ምርቶቻቸውን በማቅረባቸው ትስስር በመፍጠሩ የተሻለ የመረጋጋት በበዓላት ላይም አጠቃላይ በመደበኛው ቀንም ግብይታችን የተረጋጋ እንዲሆን ለማድረግ ተሞክሯል። አጠቃላይ ድምር ውጤቱ ሲታይ ባለፈው ዓመት ከነበረው የአማካይ ጥቅል የዋጋ ግሽበት አንጻር ሲታይ ወደ 13.2 ፐርሰንት የወረደበትና በጣም መሻሻል ያሳየበት ሁኔታ አይተናል። ይሄ ማለት ግን አሁንም የኑሮ ውድነቱ፣ የዋጋ ንረቱ ቀላል ነው ማለት አይደለም። ስራ ይፈልጋል። አሁንም ርብርብ ይፈልጋል። ቅንጅት ይፈልጋል። ከአንድ ወደ አንድ ዲጂት መመለስም ይፈልጋል። አሁን 13.2 ፐርሰንት አካባቢ ነው። መስከረም ወር ላይ ይሄ ወደ አንድ ዲጂት በማምጣት ስራ አበክረን መስራት ይኖርብናል። በተለይ አቅርቦት ላይ ግብርና ስራ ላይ ምርትና ምርታማነትን ከመጨመር አኳያ ሰፊ ስራ ይጠበቅብናል። ይህም በማድረጋችን ብዙ ገበያው ላይ ብዙ ብዙ የሆነ ውጤት ማምጣት እንደምንችል አይተናል።